ሰላም ጤና ይስጥልኝ። ውድ የመልካም ሰው ቲቪ ቤተሰቦች እንዴት አላችሁ? በያላችሁበት የምድር ጫፍ እግዚአብሔር ሰላም ከሁላችሁ ጋር ይሁን። እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እንግዲህ ፀሐይዋ ደስ ትላለች በጠዋት። በጣም በጣም ደስ የሚል ቀን ነው። እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ኤልኤሲሲ ኮሌጅ ተገኝቻለሁ በጠዋቱ ምን ላደርግ ነው የመጣሁት? የሚለውን ወደ ውስጥ እንግዲህ አብረን የምናይ ይሆናል ቤተሰቦቻችን። እንግዲህ ቻናላችን እንዲያድግ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሁኑ። እስካሁንም ደግሞ መልካም የሆነ አስተያየታችሁን እየሰጣችሁን ስላለ በጣም እናመሰግናለን። አብራችሁን ሁኑ፣ እስከ መጨረሻው ከኛ ጋር ሁኑ። መልካም ጊዜ። እንደሚታወቀው በሁላችንም ልጅና ወንድም በኢዮብ መታሰቢያነት የተመሰረተው የኢዮብ ተስፋ ለሕጻናትና ለወጣቶች በጎ አድራጎት ድርጅት ዓመታዊ ለልብ ጤና ግንዛቤ መስጫና የቤተሰብ መዝናኛ ቀን፣ ቅዳሜ ኤፕሪል 26፣ 2025 ይከበራል። እንግዲህ ፕሮግራሙ የሚካሄደው በ855 ኖርዝ ቨርሞንት አቨኒው ሎስ አንጀለስ ካሊፎርኒያ 90029 በሚገኘው የሎስ አንጀለስ ሲቲ ኮሌጅ የእግር ኳስና የአትሌቲክስ ሜዳ ላይ ነው። ፕሮግራሙም ከ12 ፒኤም ጀምሮ የሚደረግ መሆኑን በደስታ እንገልጻለን። የዕለቱ ፕሮግራም የሚከተሉትን ዋና ዋና ዝግጅቶች ያካትታል። የቻርልስ ድሮ ዩኒቨርሲቲ እና አሜሪካን ሀርት አሶሲሽን ልባችንን ልብ እንድንል ጠቃሚ መልእክቶችን ያካፍላሉ። በመለማመጃ አሻንጉሊቶች ደግሞ የተደገፈ ሙሉ የሲፒአር ስልጠና የሚሰጥ ሲሆን ልምምዱን ለመሞከር ለሚፈልጉ ሁሉ እንዲካፈሉ እድሉ ይሰጣል ማለት ነው። እንግዲህ እግር ኳሱ በሎስ አንጀለስ አካባቢ፣ በሪቨርሳይድ እና ኦሬንጅ ካውንቲ፣ በሳንታ ክለሪታ እና ሳን ፈርናንዶ ቫሌ በሚገኙ አንጋፋና ወጣት እግር ኳስ ተጫዋቾች ባላቸው ቡድኖች መካከል የእግር ኳስ ውድድሮች ይደረጋሉ። እንግዲህ በተለያዩ የእድሜ ክልል ውስጥ ባሉ ወጣቶች እና ጎልማሶች መካከል የሩጫ ውድድሮች ይደረጋሉ። በሶከር ደግሞ ይህን ለየት የሚያደርገው ከአስራ ሁለት ዓመት በታች ያሉ ህጻናት ወንዶችና ሴቶችንም የሚያካትት መሆኑ ነው። ሌላው በዚህ ዓመት ዝግጅት በቅርቡ ህይወቱ ያለፈውን አንጋፋ የእግር ኳስ ተጫዋች የነበረውና ባለፉት የኢዮ ፋውንዴሽን የእግር ኳስ ውድድሮች ላይ የተሳተፈውን የወንድማችን የአቶ ተፈሪ ሚካኤልን ወይም የአቢሻ ህይወትን እናከብራለን። የአቢሻ ቤተሰቦችና ወዳጅ ዘመዶች በዝግጅቷ ላይ ይገኛሉ ማለት ነው። ሌላው ለሁሉም ተስማሚ የሚሆን የምግብና መጠጥ ተዘጋጅቷል። ጥሩ ዝግጅቶች አሉ። ሁላችሁም እንዳትቀሩ ስንል በፍቅር እናሳስባለን። በመጨረሻም ዝግጅቱን ለወዳጅ ዘመድ እንድትነግሩልንና በጋራ እንድናከብረው የተለመደ ትብብራችሁን በማክበር እየጠየቅን በዚሁ አጋጣሚ ዝግጅቱን ለማሳካት የተባበሩንን ሁሉ ከልብ ለማመስገን እንወዳለን። ነፃ የመኪና ማቆሚያ ከእግር ኳስ ሜዳው ስር ተዘጋጅተዋል። ስለዚህ ለፓርኪንግ ምንም እንዳይጨነቁ እባክዎ። ጥያቄ ወይም ደግሞ አስተያየት ካለዎት በስልክ ቁጥራችን ስድስት ሁለት ስድስት አራት ስምንት ሶስት ዘጠኝ ዘጠኝ ሁለት ሶስት ይደውሉልን ወይንም ደግሞ እታች በምታዩት ኢሜላችን መልእክት እንዲልኩልን እንጠይቃለን። እንግዲህ የኢዮብ ተስፋ ለሕጻናትና ለወጣቶች በጎ አድራጎት ድርጅት ዝግጅቱን አጠናቅቆ እናንተን ይጠብቃል። ልጆቻችሁን ይዛችሁ ሁላችሁም ኑ፣ ጥሩ ጊዜ እናሳልፋለን። እናመሰግናለን። እየዛ ሰው ይበለን። መልካም ጊዜ